የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣችኋለን። የ2005 የኮንዶሚኒየም ተመዝጋቢዎች ጥበቃቸውን እንዲያበቃ ጠየቁ። ህወሓት በአፋር ክልል ጥቃት አለመፈጸሙን ገለጸ። ከማኅበረሰቡ ተዘርፎ ባንክ ሊገባ የነበረ ብር በቁጥጥር ስር ዋለ። አዲሱ የኢ-ፓስፖርት አገልግሎት በቀናት ውስጥ ሙሉ ለሙሉ እንደሚጀመር ተገለጸ።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 ቀይ አፈር የተባለ ስፍራ በጥርሱ በመንከስ የአንድን ግለሰብ ሶስት ጣቶች ላይ ጉዳት ያደረሰውና አንድ ጣት የቆረጠው ተከሳሽ በስርዓት መቀጣቱን ፖሊስ አስታውቋል። የምስራቅ ቦረና ዞን ፖሊስ የኮሚኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ እንደገለጹት ተከሳሽ ዲቃ ኢደአማ እና የግል ተበዳይ መጠጥ ቤት እየተጫወቱ ሳለ አለመግባባት ፈጥረው ጸብ ውስጥ ገብተዋል። ተከሳሹና የግል ተበዳይ የካቲት 15 ቀን 2016 ዓ ም ከምሽቱ አምስት ሰዓት ላይ በመጠጥ ስሜት አለመግባባት ፈጥረው ወደ ጸብ በማምራታቸው በሁለቱ መካከል ድብድብ ተፈጥሮ ተከሳሽ የግል ተበዳይን የቀኝ እጅ በጥርሱ በመንከስ አንድ ጣት በመቁረጥ ሁለቱ ጣቶች ደግሞ ጉዳት በማድረስ ተሰውሮ እንደነበር ተገልጿል። ተከሳሽ በተጎጂው አካል ላይ ጉዳት ካደረሰ በኋላ ከአካባቢው ለአንድ ዓመት ከስድስት ወራት ከተሰወረ በኋላ የፈጸመው የወንጀል ድርጊት የተረሳ መስሎት ወደ አካባቢው በድብቅ መጥቶ ሳለ ከኅብረተሰቡ በተሰጠ ጥቆማ በቁጥጥር ስር ውሏል። ፖሊስ ተከሳሹን በቁጥጥር ስር ከዋለ በኋላ የምርመራ መዝገቡን በህክምና ማስረጃና በተጎጂው ቃል መሰረት አጠናቆ ለአቃቢ ህግ ልኳል። አቃቢ ህግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሹ ላይ በወንጀል ህግ ቁጥር 555 ንዑስ አንቀጽ 1 እና 2 ታስቦ በሚፈጸም ከባድ የአካል ጉዳት ክስ መስርቷል። ተከሳሹ ጥቅምት ሀያ ቀን 2018 ዓ.ም ፍርድ ቤት ቀርቦ የወንጀል ድርጊቱን ስለመፈጸሙ ሙሉ በሙሉ የተረጋገጠበት በመሆኑ ውሳኔ በፖሊስ እንዲቀርብ ቀጥሮ መሰጠቱንም ኮማንደር በቃሉ በለጠ ገልጸዋል። ይሁን እንጂ ተከሳሽ ለውሳኔ ፍርድ ቤት በተሰጠው የቀጠሮ ቀን ከፖሊስ ጣቢያ አልወጣምና አልሄድም ብሎ ችግር በመፍጠሩ የጸጥታ አካላት አግባብቶ የፍርድ ቤት ችሎት ላይ አቅርበውታል ጉዳዩን ሲከታተል የነበረው የዋጫሌ ወረዳ ፍርድ ቤት ጥቅምት 25 ቀን 2018 በኋለው ችሎት ተከሳሽ ዲቃ ኢደ አማም የሰውን ልጅ በሚጎዳ መልኩ አስፈላጊ የሆኑ አካልና ሕዋስ እንዳያገለግሉ በማድረግ በሚታይ ቦታ ላይ ጉዳት በማድረሱ በማስረጃ በመረጋገጡ በአምስት ዓመት ከአምስት ወር እስራት እንዲቀጣ ሲወሰንበት ለሕግ አልገዛም በማለት ከሕግ አስከባሪዎች ጋር በፈጠረው ውዝግብ፣ ደግሞ በአምስት ወራት እስራት፣ በአጠቃላይ በአምስት ዓመት ከ10 ወራት እስራት እንዲቀጣ ፍርድ ቤት ውሳኔ መስጠቱን ኮማንደር በለጠ በቃሉ ጨምረው ተናግረዋል። አዲሱ የኢ ፓስፖርት አገልግሎት በቀናት ውስጥ ሙሉ በሙሉ እንደሚጀምር ተገለጸ። የኢሚግሬሽንና ዜግነት አገልግሎት በሚቀጥሉት ሀያ ቀናት ውስጥ አዲሱን የኢ ፓስፖርት አገልግሎት ሙሉ በሙሉ እንደሚጀምር አስታውቋል። አገልግሎቱ ከውጭ ታትሞ የሚወጣው የፓስፖርት ወረቀት የውጭ ምንዛሬው ውድ ከመሆኑም በላይ የሚፈጠሩ መጉላላቶች እንዲበዙ አድርጓል በሚል በሀገር ውስጥ የፓስፖርት ህትመትን ለመጀመር ዝግጅቱን አጠናቆ ወደ ሙከራ ህትመት መግባቱ ይታወሳል። በሙከራ ህትመቱ የሲስተም ፍተሻዎችን ማድረጉን የገለጸው ተቋሙ አዳዲስ ቅርንጫፎችን የመክፈት ና የበፊቱ ፓስፖርት ሲሰጥ በነበረበት ሰዓት ቀጠሮ የተሰጣቸውን ዜጎች የማስተናገዱ ስራ እየተጠናቀቀ መሆኑን አስታውቋል። የአገልግሎት መስሪያ ቤቱ የፓስፖርት አገልግሎት ዳይሬክተር አቶ ሙሉጌታ ታደሰን ከዚህ በፊት በነበረው አሰራር ቅጥሮ የተሰጣቸው ዜጎች ፓስፖርታቸውን እንዲወስዱ እየተደረገ መሆኑን ገልጸዋል። ይህ ስራ ከ15 እስከ 20 ባሉት ቀናት ተጠናቆ አዲሱ የፓስፖርት ስርዓት ወይም ፓስፖርት አገልግሎት ወደ ስራ እንደሚገባ ተናግረዋል። በፓስፖርት አሰጣት ስርዓቱ ላይ የተለያዩ ህገወጥ ስራዎችን ሲሰሩ የተገኙ አካላት እርምጃ እንደተወሰደባቸው አንስተው 96 የውጭ ሀገር ሀገር ዜጎች ፓስፖርት ለማውጣት ሲሉ ተይዘው ለህግ አካላት ተላልፎ መሰጠታቸውን ገልጸዋል። በሰራተኞች በኩል ደግሞ አራት የተቋሙ ሰራተኞች ላይ አስተዳደራዊ እርምጃ እንደተወሰደም ማስረድተዋል። በበጀት ዓመቱ አራት ሚሊዮን ፓስፖርት ለመስጠት መታሰቡን የገለጹት አቶ ሙሉጌታ እስካሁን ባለው ጊዜ 630 ሺ ፓስፖርት መስጠት መቻሉን አስታውቀዋል። ከማህበረሰቡ ተዘርፎ ባንክ ሊገባ የነበረ ብር በቁጥጥር ስር ዋለ። በነቀምቴ የከተማ አስተዳደር ከማህበረሰቡ የተዘረፈና ባንክ ሊገባ የነበረ ገንዘብ በቁጥጥር ስር መዋሉን የነቀምቴ የከተማ አስተዳደር ዋና መምሪያ አስታውቋል። የነቀምቴ የከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን መግለጫ እንዳመለከተው ሲቃ ቶሎሳ የተባለው ግለሰብ ነቀምቴ የከተማ አስተዳደር ወረዳ ቀበሌ 03 ውስጥ ከህብረተሰቡ የተዘረፈ ከ1 ሚሊዮን በላይ ጥሬ ገንዘብ ይዞ ባንክ ሊያስገባ ሲል በቁጥጥር ስር መዋሉን መግለጫው አመልክቷል። ግለሰቡ ከምስራቅ ወለጋ ዞን ዲጋ ወረዳ አርጆ ከተማ ካሉ የህብረተሰብ ክፍሎች በግዳጅ የተዘረፈ 1 ሚሊዮን 339 ብር መካከል 234400 ብር ነቀምት የከተማ ወደሚገኝ ባንክ ላይ ያስገባ ሲል ከህብረተሰቡ ለተቋቋመው የጸጥታ ግብረ ኃይል በተሰጠ ጥቆማ መሠረት በቁጥጥር ስር ሊውል ችሏል። የግለሰቡ መኖሪያ ቤትን በተደረገ ፍተሻ 1135250 ብር በድብቅ ከተቀመጠበት ቦታ የተገኘ ሲሆን አንድ ላፕቶፕ እና አንድ ፕሪንተር በቁጥጥር ስር መዋሉን መግለጫው አመልክቷል። በርካታ ጥሬ ገንዘብ በእጁ የተያዘው ግለሰብ ከህብረተሰቡ የተዘረፈ እንደሆነ መግለጫው ገልጾም በቁጥጥር ስር የዋለው ብርም በማስረጃነት ፖሊስ ግምጃ ቤት ገቢ ተደርጓል። የ2005 የኮንዶሚኒየም ተመዝጋቢዎች ጥበቃቸው እንዲያበቃ ጠየቁ። ከ12 ዓመታት በላይ ቤት የጠበቁ የ2005 የኮንዶሚኒየም ተመዝጋቢዎች ቆይታቸውና አካሄዳቸውን ገምግመው አስተያየቶቻቸውን ይፋ አድርገዋል። በግምገማ ጽሁፋቸው ያሰፈሩትን ሀሳብ እንደሚከተለው እናቀርባለን የ2005 ዓ.ም 20/80 እና 40/60 ቤት ፕሮግራም ተመዝጋቢዎች የ12 ዓመታት የቤት ባለቤትነት ጥበቃ ሁኔታ ግምገማ እንደሚከተለው ቀርበዋል። የሁኔታው አሳሳቢነት የ2005 ዓ.ም 20/80 እና 40/60 ቤት ፕሮግራም ተመዝጋቢዎች ከ12 ዓመታት በላይ ቤት ባለመድረሳቸው ምክንያት የሚያጋጥማቸው ችግር ከፍተኛ ማህበራዊና ኢኮኖሚያዊ ጉዳት የሚያስከትል አሳሳቢ ጉዳይ ነው። የፍትህ መጓደልና እምነት መሸርሸር የቤት ፈላጊዎች መንግስት በገባው ቃልና በመመሪያው መሰረት ቤት ይደርሰናል ብሎ ለብዙ ዓመታት በታማኝነት ሲቆጥቡ ቆይተዋል። ይህ ረጅም መዘግየት በፕሮግራሙና በመንግስታዊ ተቋማት ላይ ያላቸውን እምነት በእጅጉ የሚሸረሽር ሲሆን፣ የፍትህ መጓደል ስሜትንም ይፈጥራል። የኢኮኖሚ ጫና፣ ተመዝጋቢዎቹ ለዓመታት ሲቆጥቡ የቆዩት ገንዘቡ በግሽበት ምክንያት የግዢ አቅሙ ቀንሷል። በተጨማሪም ለረጅም ዓመታት ኪራይ እየከፈሉ መቆየታቸው በኢኮኖሚ ደረጃ ከፍተኛ ጫና ፈጥሮባቸዋል። ማኅበራዊና ስነ ልቦናዊ ተጽዕኖ፣ ቤት የሰው ልጅ መሠረታዊ ፍላጎት ነው። ያለመኖር ወይም የቤት ባለቤትነትን ማዘግየት የቤተሰብ እቅድ፣ የኑሮ ጥራትና የሥነ ልቦና ጤንነት ላይ ያሉታዊ ተጽዕኖ ሰላምና ያሳድራል። በተለይም ፕሮግራሙ ዝቅተኛና መካከለኛ ገቢ ላላቸው ዜጎች ተብሎ የተቀረጸ በመሆኑ ችግሩ የበለጠ የከፋ ነው። የሚወሰዱ እርምጃዎችና አስተያየትን በተመለከተ ይህንን ችግር ለመፍታት መንግስት አፋጣኝ፣ ግልጽና ሁሉን ያካተተ ምላሽ መስጠት ይኖርበታል። ግልጽ የሆነ የጊዜ ሰሌዳ ማውጣት ለተቸገሩ የ2005 ተመዝጋቢዎች በተለየ ትኩረት የተሰጠው የቤት ማስተላለፊያ የጊዜ ሰሌዳ በአስቸኳይ ይፋ መደረግ አለበት። ተመዝጋቢዎች ተስፋ የሚሰጥና በእቅድ የሚታይ መረጃ ማግኘታቸው የጥርጣኔና የጭንቀት ስሜትን ይቀንሳል። የካሳ እና ቅድሚያ ተጠቃሚነት ስርዓት በረዥም ጊዜ መዘግየት ምክንያት ለደረሰው የኢኮኖሚ ጉዳት፣ በግሽበት ምክንያት ለቀነሰው የገንዘብ ዋጋ የካሳ ኮምፐንሴሽን አይነት ወይም የገንዘብ ተመላሽ ማስተካከያ መደረግ ይኖርበታል። በተጨማሪም የ12 ዓመታት ተጎጂዎች በቤት እጣ ወጣት ወይም በማደራጀት ቅድሚያ ተጠቃሚ እንዲሆኑ ህጋዊ ማዕቀፍ መዘጋጀት አለበት። ለተፈጠረው ችግር ተገቢውን ምላሽ መስጠት የፍትህ ስሜትን ያጠናክራል፣ እንዲሁም የፕሮግራሙን ተአማኒነት ለመመለስ ይረዳል። በመጨረሻም ለደረሰው መዘግየት ግልጽ የሆነ ማብራሪያና ለጉዳዩ ኃላፊነት የሚወስድ አካል መኖር ይገባዋል። ይህም ተጠያቂነትን ለማስፈንና ተመሳሳይ ስህተቶች ወደፊት እንዳይደገሙ ለማድረግ ወሳኝ ነው። የህዝብን እምነት ለመመለስና የመንግስትን አፈጻጸም ጥራት ለማሻሻል ይረዳል። የ2005 ዓ.ም 20/80ና 40/60 የቤት ፕሮግራም የ12 ዓመት ተመዝጋቢዎች ችግር አፋጣኝና ስርነቀል መፍትሄ የሚጠይቅ ብሔራዊ ጉዳይ ነው። መንግስት ፍትህ፣ ግልጽነትና ቅድሚያ ተጠቃሚነትን መሰረት ባደረገ መልኩም የጊዜ ሰሌዳ በማውጣትና የካሳ ማስተካከያ በማድረግ ለተመዝጋቢዎች ተገቢውን ምላሽ መስጠት ይኖርበታል። ህወሓት በአፋር ክልል ጥቃት አለመፈጸሙን ገለጸ። ጊዜያዊ አስተዳደሩ የትግራይ ኃይሎች ወደ አፋር ክልል ዘለው በመግባት ጥቃት ፈጽመዋል መባሉን አስተባበለ። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ የትግራይ የጸጥታ ኃይሎች ወደ አፋር ክልል ዘለው በመግባት በንጹሐን ዜጎች ላይ ጥቃት መፈጸማቸውን በመግለጽ ያወጣውን መግለጫ የትግራይ ክልል ጊዜያዊ አስተዳደር መሠረተ ቢስና ያልተረጋገጠ ነው ሲል አስተባብሏል። በመግለጫውም ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያውን ስምምነት የሚጎዱ እድገቶችን እያየን ነው ብሏል ብሎ መድረክ በመፍጠር በመደገፍና ተልዕኮ በመስጠት በአፋር ክልል የታጠቁ ቡድኖችን በማስታጠቅ ትግራይን ለማጥፋትና እርስ በርስ ለማባላት በትግራይ ላይ ተደጋጋሚ ጥቃቶች ተደርገዋል ሲልም ከስሷል። በአፋር ክልል በነፃ መሬት የታጠቁ ኃይሎች ባለፈው ዓመትና በያዝነው ዓመት መጀመሪያ ላይ በኮኔባና አበዓላ አቅጣጫ ተደጋጋሚ ጥቃቶችን እየፈጸሙ ነው ያለው ጊዜ አስተዳደሩ የመቀሌ መኮኒ መስመርን ለማዘግየት ጊዜ አስተዳደር አመራር አካላት እርምጃ ሲወስዱ መቆየታቸውን ገልጿል። የክልሉ ህዝብና ጊዜ አስተዳደር ግን የውስጥ ችግሮችን በሰላማዊ መንገድ ና በውይይት ለመፍታት ካላቸው ከፍተኛ ፍላጎት የተነሳም ሁኔታውን ከመግለጽ ተቆጥበዋል ያለም ሲሆን፣ አሁንም በትግራይ በኩል ውቀትና ለመረጋጋት አንፈልግም ሲል አስታውቋል። ስለሆነም የአፋር ክልል መንግሥት ያወጣው መግለጫ መሰረተ ቢስና ያልተረጋገጠ የአፋር ድንበር ለሁለቱ ህዝቦች ሰላማዊና ታሪካዊ ወንድማማችነትና ሰፈር ተስማሚ አይደለም ሲል አጣጥሎታል። አክሎም አንዱን ወይም ሌላውን እየደገፉና እያስተናገዱ ትግራይን የጦር አውድማ ለማድረግ የሚጥሩ የትግራይ ጊዜያዊ አስተዳደር በውስጣችን ጥርጣሬ እንዲፈጠር የተለያዩ ስብስቦችን የሚጠቅሙ አካላት ከድርጊታቸው እንደሚቆጠቡ ሲል አሳስቧል። በአንደኛ ክፍል ተማሪ በሽጉጥ የተመታችው መምህር ካሳ ተከፈላት። በስድስት ዓመቱ የአንደኛ ክፍል ተማሪ በሽጉጥ የተመታችው መምህር ከደረሰባት ከፍተኛ ጉዳት በኋላ የአስር ሚሊዮን ዶላር ካሳ ተሰጥቷታል። በዩናይትድ ስቴትስ ቨርጂኒያ ግዛት የሚገኙ ዳኞች በስድስት ዓመት ተማሪ በጥይት ለተመታችው የቀድሞ መምህር አስር ሚሊዮን ዶላር እንዲሰጥ ወስነዋል። ዳኞች ሐሙስ ዕለት ከቀድሞ መምህር አቢ ዘወርነር ጋር በሲቪል ክስ የቀረበውን ይገባኛል ጥያቄ በመደገፍ የትምህርት ቤቱ የቀድሞ አስተዳዳሪ ስድስት ዓመት ህፃን በክፍሉ ውስጥ ሽጉጥ አለው የሚለውን ተደጋጋሚ ማስጠንቀቂያ ችላ ብለዋል ሲል ይህኑን ውሳኔ ያሳልፈዋል። የ28 ዓመቷ ዘወርነር በጃንዋሪ 23 በጥይት የተመጣችው አንደኛ ክፍል ውስጥ ባለው የንባብ ጠረጴዛ ላይ ተቀምጣ ሳለች ነበር። ለሁለቱ ሳምንታት የሚጠጋ ሆስፒታል ውስጥ ያሳለፈች ሲሆን ስድስት ቀዶ ሕክምና አድርጋለች። ከጥቃቱ በኋላ አሁንም የግራ እጇን ሙሉ በሙሉ መጠቀም አልቻለችም። በስድስት ዓመት ህፃን የተኮሰው ጥይት ለጥቂት መምህሯን ልቧን ከመምታት ስቷል። ውሳኔው ከተገለጸ በኋላ ቨርጂኒያ ኒውፖርት እንደዘገበው የሪሽ ከአንደኛ ደረጃ ትምህርት ቤት ረዳት ርዕሰ መምህር በሆነው በኤቦኒ ፓርከር ላይ 40 ሚሊዮን ዶላር ካሳ እንዲከፈል ጠይቋል። ከመምህሯ ጠበቆች አንዱ ዳያን ቶስካኖ ብይኑ በትምህርት ቤት ውስጥ የተከሰተው ነገር ስህተት ነው ተብሎ ሊታልፍ የማይቻለው ደህንነት በትምህርት ቤት ውስጥ የመጀመሪያ ጉዳይ መሆን አለበት የሚል መልእክት እንዳለው ተናግረዋል። የተማሪው እናት በቸልተኝነት የጦር መሳሪያ አያያዝ ክስ የአራት ዓመት ስር ተፈርዶባታል። በልጁ ላይ ምንም አይነት ክስ አልቀረበም። የእናቱን ሽጉጥ ያገኘው በልብስ ማስቀመጫ መሳቢያ ላይ ሲሆን መሳሪያውን ከእናቱ ቦርሳ ውስጥ በማውጣት ወደ ትምህርት ቤት ይዞት ሄዷል።